ሰላመ ክርስቶስ ይብዛላችሁ ውድ የተዋህዶ ቤተሰቦች እንዴት አላችሁ እግዚአብሔር አምላክ ይመስገን ከኔ ሁሉ ሰላም ነው እንደምታውቁት ይህ ዩቲዩብ ቻናላችን ምስጢረ ስላሴ ምስጢረ ስጋዊ እንዲሁም ምስጢረ ምስጢራት የሚለቀቅበት ነው እና ይህንም ደግሞ ስናደምጠው ወይም ስንሰማው በጽሞናበት ወይም በተረጋጋ መንፈስ ሁነን ልናደምጠው ይገባናል ማለት ነው። ለምን ሲባል ምስጢረ ስላሴ ስለሆነ ጽሞና ያስፈልግባል ማለት ነው። ቀስ ብሎ መስማት ማለት ነው እና አሁንም ስሞት ማለት ነው። እዛው ስላለ ኩነታት ወይም ኩነት፣ ይህ እንግዲህ ኩነት የሚባል ወይም ኩነት የሚባለው ሀይለ ቃሉ ምንድን ነው የሚለውን ነው። እንግዲህ በብዛት ማየትም የሚጠበቅብን ይህ ነው። አሁን በኩነት እንዲህ ናቸው፣ በኩነት እንዲህ ናቸው ምናምን ይባላል። ስለዚህ ግን ኩነት ማለት ምንድን እንደሆነ ትርጉሙ ራሱ አናውቀውም እኛ ማለት ነው። ስለዚህ ማወቅና መያዝ ወይም መገንዘብ የሚገባን ስለዚህ ነው ማለት ነው። እንግዲህ ኩነት የሚለው ቃል አብ ከወልድ ከመንፈስ ቅዱስ ተለይቶ ብቻውን የሚሰራ አይደለም። ብቻውን የሚሰራ አይደለም ብለን ይህን ስለ ፍቃድ ተናግረናል። ኩነት ማለት ራሱ ኩነት ማለት መሆን ማለት ነው። ኩነት ማለት ትርጉሙ ራሱ መሆን ማለት ነው። ከዊነ ልብ ወይም ከዊነ ቃል እንዲህ እየተባለ ይሄዳል። ከዊነ ልብ፣ ከዊነ ቃል፣ ከዊነ እስትንፋስ ማለት ነው። እንግዲህ ኩነት ኩነት የሚለው ይህን ኃይለ ቃል ይይዛል ማለት ነው። እንግዲህ ለሶስት ግብሩን ኩነት የሚለው የምንሰጠው ከሆነ ምን ብለን እንይዘዋለን ማለት ነው ኩነታት ብለን እንይዘዋለን ማለት ነው ለአንድ ከሆነ ደግሞ ምን እንለዋለን ኩነት ብለን እንይዘዋለን ማለት ነው አዎ ለአንድ እንይዘዋለን ማለት ነው ኩነት ብለን ስለዚህ ከዊን ከዊነ ልብ እንላለን ከዊነ ቃል ከዊነ እስትንፋስ ማለት ምን ማለት ነው ብለን ስንመለከተው ተከፍሎ በሌለባት በአንዲት በባህሪ ያለ ማለት ነው የከዊን ስም ነው ልበባሉ ኩነት የሚለው የከዊን ስም ነው። ተከፍሎ በሌለባት በአንዲት ባህሪ ያለ ያ ኩነት ተብሎ ይጠራል ማለት ነው። በአንድ ባህሪ ያለ ያ ኩነት ተብሎ ይጠራል ተከፍሎ የሌለበት ማለት ነው። አብ ለራሱ ልባዊ ነው። አብ ለራሱ ልባዊ ሁኖ ምን ይባላል ማለት ነው? አዋቂ ይባላል ለወልድና ለመንፈስ ቅዱስ አዋቂነቱ ለማን ነው ስንል ለወልድና ለመንፈስ ቅዱስ አዋቂነት ነው ማለት ነው። ቃልም የወልድ ቃል ቃልም የወልድ የከዊን ስም ሲሆን ለራሱ ደግሞ ነባቢ ሁኖ ለአብና ለመንፈስ ቅዱስ አንባቢነት ወይም ነባቢነት ተብሎ ይጠራል ማለት ነው። ለማንና ለማን አልኳችሁ? ለአብና ለመንፈስ ቅዱስ። እንግዲህ ለአብና ለመንፈስ ቅዱስ ቃላቸው ነው። ወልድ ለአብና ለመንፈስ ቅዱስ ቃላቸው ወይም አንደበታቸው ተብሎ ይጠራል ማለት ነው። መንፈስ ቅዱስም ደግሞ ለራሱ ሕይወት ሁኖ ለራሱ እንግዲህ ለራሱ አንድ ነገር ለራሱ ሕይወት ይሆናል። በፊት ለራሱ ሕይወት ይሆናል። ለራሱ ሕይወት ሁኖ ለአብና ለወልድ ደግሞ ሕይወት እንደሆነ የከዊን ስም ነው ማለት ነው ማን ለአብና ለወልድ ህይወታቸው ነው ህይወታቸው ነው። ይህም ደግሞ ህይወታቸው የምንለው በምንድን ነው? በከዊን ማለት ነው። ማለት ለዚህ ነው አቡሉዲስ በሮም እንደ ሲል ተናግሮታል። ወልድኒ ቃሎም ለአብ ወለመንፈስ ቅዱስ ወመንፈስ ቅዱስኒ ህይወቶም ለአብ ወለወልድ ያለበት ኃይለ ቃል ይህ ነው ማለት ነው። እንግዲህ ይህን እንግዲህ ሊቃውንት ሲተረጉሙት ምን ይሉታል? ወልድ ለአብና ለመንፈስ ቅዱስ ቃላቸው ነው ብለው ይተረጉሙታል ማለት ነው። እንግዲህ ወልድ ናያለን። ወልድ ለአብና ለመንፈስ ቅዱስ ቃላቸው ነው፣ መንፈስ ቅዱስም ለአብና ለወልድ እስትንፋሳቸው ነው። ልብ እያላችሁ ነው። እንግዲህ ወልድ ለአ እንግዲህ ወልድ ለአብና ለመንፈስ ቅዱስ ቃላቸው ወይም የሚናገሩበት አንደበታቸው ከሆነ መንፈስ ቅዱስ ደግሞ ምን ይሆናቸዋል ማለት ነው። ለወልድ ደግሞ እስትንፋሳቸው ማለት ነው፣ የሚተነፍሱበት አንደበታቸው። ይህ ምን ተነፍሰው የለም። ለእነሱ ለአብ የራሱ የሆነ የሚተነፍስበት አለው ማለት የለም ቃልም ደግሞ ለአብና ለመንፈስ ቅዱስ ቃላቸው ነው፣ መናገራቸው ማለት ነው። ስለዚህ እንደተነጋገር ነው። አብ ሲናገር ወልድና መንፈስ ቅዱስ አይናገሩም። ለምን ሲባል ቃላቸው ወልድ ስለሆነ ማለት ነው። ቃላቸው ወልድ ስለሆነ በእስትንፋስም ደግሞ የሚተነፍሱበት ማን ነው ማለት ነው። በመንፈስ ቅዱስ እስትንፋስነት ይናገራሉ ማለት ነው። እንግዲህ አቡሊዲዩስ እንደተናገረው ይህን ኃይለ ቃል በነገርኳቸው መሰረት ይህን መያዝ እና መገንዘብ ይጠበቅብናል ማለት ነው። መንፈስ ቅዱስም ለአብና ለወልድ እስትንፋሳቸው እንደሆነ ሃይማኖት አበውም ይናገራል ማለት ነው። ምራፍ ሰላሳ ዘጠኝ ከቁጥር ስምንት ላይ ስንመለከተው ይህን እናገኘዋለን። እንግዲህ ሃይማኖት አበው የሊቃውንት መጻሕፍት ነው ማለት ነው። ሊቃውንት መጻሕፍት ይህን አንዱ አቡሊዲዩስ የሚባለው ሊቅ ይህን ጽፎ ወጥቶልናል ማለት ነው። ስለዚህ በዚህ መገንዘብና ማየት ይጠበቅብናል። የልብ የቃል የእስትንፋስ አንድነት እንግዲህ እዚህኛው በሚከተሉት ስንመለከተው እናገኘዋለን ማለት ነው። የምን የልብ የቃል እና የእስትንፋስ ማለት ነው። አሁን እነዚህ አንድነታቸው እንደምን ወይስ እንዴት እንደሆነ እዚህ ላይ ይገልጸዋል ማለት ነው። ይሄ እንግዲህ ነብዩ ዳዊት በመዝሙሩ ተናግሮታል ማለት ነው። መዝሙር 33 ከቁጥር አምስት ላይ ስንመለከት እንደዚህ ይልናል። የእግዚአብሔር ቸርነት ምድርን ሞላች። ልብ በሉ፣ የእግዚአብሔር ቸርነት ምድርን ሞላች። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ ማለት ነው እነሱን ጸንተው ይኖራሉ፣ ጸንተው ይኖራሉ። ስለዚህ እነዚህ ምንድነው እንግዲህ እኛን የሚያስረዳን በዋናነት ቃሉ ምንድነው? በእግዚአብሔር ቃል ሰማዮች ጸኑ። ይህ እንግዲህ በእግዚአብሔር ቃል የሚለው ራሱ ኃይለ ቃሉ ስንትነትን፣ አንድነትን እና ሶስትነትን ይወክልልናል ማለት እግዚአብሔር የሚለው ማለት በእግዚአብሔር ቃል ነው። በእግዚአብሔር ቃላቸው፣ የለም ያለ ቃላቸው ቢሆን ኑሮ የአብና የወልድ የመንፈስ ቅዱስ ሶስት ግብር አለ ያሰኛል። ማለት ሳገኘው እንትን ለባስብና ከዛሚወት እና ይህ እንግዲህ ቃላቸው አንድ ነው ማለት ነው። እንግዲህ ቃላቸው ቃላቸው ማለት ሳይሆን በቃሉ ጸና ነው እንጂ የምንለው በቃላቸው ጸኑ ማለት አይደለም። ቃላቸው ከሆነ ሶስቶች ሁሉ ለራስ ለራሳቸው የሆነ ቃልና ስትንፋስ ወይም ልብ አላቸው ብለን ስለሚያስሄድብን ወደዛ ምን ነው ምን በእግዚአብሔር ቃል ጸና ነው የምንለው ነው ማለት የመለኮት ግብሩ አንድ ስለሆነ ማለት ነው። አዎ እሺ እንግዲህ በዚህ በወንጌልም ደግሞ የዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ ላይ ይነግረናል ማለት ነው። ይህም ደግሞ ይናገራል በመጀመሪያ ማን ነበር አለ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም ራሱ ማን ነበር አለ እግዚአብሔር ነው አለ። ስለዚህ ይሄ እንግዲህ ምን ነው የሚያስረዳም ማለት ነው ስለ አንድነት ነው የሚያስረዳ ማለት ነው። ስለ አንድነት ይህ ሃይለ ቃሉ ያስረዳናል ቀዳሚሁ ቃል ውዕቱ ወውእቱ ቃል ሀበ እግዚአብሔር በእግዚአብሔር ቃል ነበረ፣ ቃል በእግዚአብሔር ነበረ። ቃልም ራሱ ማነው? ራሱ እግዚአብሔር ነው። ስለዚህ ቃል ነበረ የሚለው በመጀመሪያ ማን ነበረ አለ ቃል ነበረ። እንግዲ ልበ ቃልም በእግዚአብሔር ዘንድ ነበረ። ቃል የሚባል ማነው? ቃል የተባለ እግዚአብሔር ወልድ ነው። ቃልም ደግሞ ራሱ ማነው አለ፣ እግዚአብሔር ነው። ለዚህ ነው ቃሉ እግዚአብሔር ነው። እንግዲህ ይህ ነው ሲያስረዳ። እንግዲህ ይህ ምንድን ነው ልጅ እንለዋለን፣ ግን ልጅ ስንለው ግን መብለጥና መበላለጥ እንደሌለባቸው ከዚያው ላይ ያስረዳናል ማለት ነው። እንግዲህ የአብ አባትነት የወልድም ልጅነት እንግዲህ በዝርዝር ልናያቸው እንችላለን ማለት ነው። የአብ ልጅነት የወልድም አባትነት ይነግረናል። ይህን ደግሞ ሲነግረን ደግሞ እንደምንድን ነው ወይ እንግዲህ በዋናነት መያዝ የሚገባል እዚህ ላይ አንድ ናቸው አለ አሁን ማለት ነው እዚህ ግድም ደግሞ ልጅነትና ባልነትነው ማለት እግዚአብሔር አብ እግዚአብሔር አብ ወልድን ከህላዊ ወይም ከባሕርዩ ማለት ነው ከህላዊ ወይም ከባሕርዩ ዓለም ከመፈጠሩ በፊት እንግዲህ ዓለም ከመፈጠሩ በፊት ስለተወለደው አባት ተባለ። ዓለም ከመፈጠሩ በፊት ስለወለደው እንግዲህ አባቱ ስለወለደው ምን ተባላለ? አባት ተባለ። ወልድም ከአብ ባህሪ ስለተወለደ ወይም ስለተገኘ ምን ይባላል? የአብ ልጅ ተባለ ማለት ነው። እንግዲህ ከባህሪው ከባህሪው ከባህሪ ባህሪ ነው እንግዲህ የተገኘ ማን? ወልድ ማለት ነው። ባህሪ ማለት እንግዲህ ምንድነው? ጥንት የሌለው ማለት ነው። ጥንት የሌለው ባህሪ ተብሎ ይጠራል ማለት ነው። ጥንት የሌለው ስለዚህ ከባህሪ ባህሪ ነው የተገኘ ያ ደግሞ ባህሪ ደግሞ መቼ እንደተገኘ ደግሞ አይታወቅም። ለበለጠ ማስረጃም እዚህ ታች በመጽሐፍ ቅዱስ ዝርዝሩ አስቀምጦልናል ማለት እንዴት እንደሆነ መጽሐፈ ምሳሌ ምዕራፍ ስምንት ከቁጥር ሀያ አራት ላይ ይህን እየጻፋችሁ ልትይዙ ይገባችኋል። ቁጭ በምትሉበት ጊዜ የእግዚአብሔር ባህሪው እንዴት ነው ብላችሁ እንኳን የሆነ ነገር ቢነሳባችሁ ብድግ ብላችሁ ይህን ልታዩት ይገባል ማለት ነው እንጂ ዝም ብላችሁ እየሰማችሁት ብቻ ብትሄዱ እሱ ከንቱ ይሆናል ማለት ነው። እና መጽሐፈ ምሳሌ ምዕራፍ ስምንት ከቁጥር ሀያ አራት ላይ ቃላያት ገና ሳይኖሩ፣ እንግዲህ ቃላያት ገና ሳይኖሩ እኔ ተወለድኩ አለ። ልብ በሉ ቃላያት ገና ሳይኖሩ እኔ ተወለድኩ፣ የውሃ ምንጮች ገና ሳይፈልቁ ተራሮችም ገና ሳይመሰረቱ፣ ከኮረብቶች በፊት እኔ ተወለድሁ ይላል። እንግዲህ ዓለም ከመፈጠሩ አንድየውን ከመፈጠሩ በፊት ማን ተወለደ? ወልድ ተወለደ ማለት ነው። የሱ መወለድ በምን ጊዜ ተወለደ አይታወቅም። ምን ስላልሆነ ገና ስላልተፈጠርን ማለት ነው። ስለዚህ በምን ጊዜ እንኳን እንደተወለደ አናውቅም ማለት ነው። ተወልዷል ግን አናውቅም ማለት ምንጊዜ ነው ብለን እንደ ሰው እንደኛ መስጠት አንችልም ማለት ነው። ከሌ በዚህን ዓመተ ምህረት ተወለደ፣ ከሌ በዚህን ዓመተ ዓለም ተወለደ እንላለን። ይህ ግን ዓመተ ዓለሙን ተወለደ ብለን የምንሰጠው ምንድን ነው? መገኛ ስላለው ነው ማለት ነው። የእግዚአብሔር ወልድ ግን መወለዱ መገኛ የለውም። መወለዱ መገኛ የለውም ማለት ነው። ጥንት መገኛ ይህ ነው ወይስ አለው ብለን መስጠት አንችልም። ለምን ስለሌለው ማለት ነው። እሺ በበለጠ ደግሞ የማቴዎስ ወንጌል ደግሞ በዚህኛው በማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ላይ ደግሞ እነሆም ድምፅ ከሰማይ መጥቶ በእሱ ደስ የሚለኝ የምወደው ልጄ ይህ ነው። ስለዚህ ምን አለ? የምወደው ልጄ ይህ ነው ይለናል። ከእሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ በዛ እግዚአብሔር አምላካችን በዮርዳኖስ እግዚአብሔር ወልድ ሲጠመቅ ቃል የሰጠው በዚህን ነው ማለት ነው። ቃል በዚህን ሰጦታል ማለት ነው። ስለዚህ እግዚአብሔር ወልድ በዚህን መስክሮለታል። እንግዲህ የምወደው ልጄ እሱ ነው እያለ መስክሮለታል ማለት ነው። ማን? እግዚአብሔር አብ ለእግዚአብሔር ወልድ ማለት ነው። በምን ቃል? በራሱ በቃሉ ማለት ነው። በቃሉ መስክር ወለታል። ወንድማችን ሲዊች አድርግ፣ እሱ ማይክ ከፍታሃልና የሆነ ድምጽ ያስተጋባል። እና ይህን በዚህ እንደዚህን መስክር ወለታል። በዚህን እንግዲህ እንዴት እንደመሰከረለት ይህን ምንድነው የወልድ ቃልነትን ነው የሚያስረዳ መጀመሪያ ወልድ እንግዲህ ቃል አንድ እንደሆነ ማለት ነው በማን ቃል ነው የመሰከረለት በወልድ በራሱ ቃል ማለት ነው በማን እስትንፋስነት ነው በወልድ እስትንፋስነት መሰከረለት ማለት ነው በወልድ እስትንፋስነት እንግዲህ ይህ ግብሩን የሚያሳይ ምንድን ነው የሶስትነት ግብሩን ያሳያል ማለት ነው ማለት እንግዲህ በአካል ሶስት ናቸው በመለኮት አንድ መሆናቸውን በዚህ ነው በዋናነት የምንረዳበትና የምንይዘው በዚህ ነው ማለት ነው በዚህ ነው መያዝ የምንችለው። እሺ እግዚአብሔር ወልድ ልብ በል እንግዲህ፣ እግዚአብሔር ወልድ ከእግዚአብሔር አብ ተወለደ ስንል እንዴት ነው እግዚአብሔር አ ከእግዚአብሔር ወልድ አሁን ተወለደ እንላለን ላይ እንዴት ተወለደ፣ በምን አይነት ተወለደ፣ ይህስ እንዴት ነው አወላለዱ? አሁን ስላችሁ እንደነበረው ማለት ነው ይህ ሰው አሁን ሰው ከሰው እንደሚወለደው አይነት ልደት አይደለም። ይሳቅ አብርሃም ይስሐቅ ወለደው እንላለን አይደል? አዎ፣ አብርሃም ይስሐቅን ወለደው። እግዚአብሔር አብ እግዚአብሔር ወልድን ወለደው ምንል እንደዚህ ነው። ወይስ እንደና አብርሃም ነው አይደለም። ይህ ደግሞ ለራስ ነው ማለት ነው። ነገር ግን ብርሃን ከብርሃን እንደሚገኘው ወይም የፀሐይ ብርሃን ከክበል ፀሐይ እንደሚገኝ ማለት ነው። ከክበል ፀሐይ እንደሚገኝ እንግዲህ ብርሃን ከብርሃን ሲገኝ ምሳሌ የኛ አይን አለ አይደለ? የኛ አይን ከብርሃን ይገኛል። የኛ አይን ብርሃን ነው ማለት ብርሃን ካለ ከብርሃን ጋር ምን ያደርጋል? ማቻ ወይም ውህድ ያደርጋል ማለት። ውህድ ካደረገ ማየት ይችላል። ማንኛውም ቦታ ሁሉ ክዶ ማየት ይችላል ማለት ነው። ይህ ምን ስለሆነ ነው ማለት ነው? ከብርሃን ጋር አይናችን ውህድ ስለሆነ ማለት ነው። ከብርሃን ጋር ውህድ ስለሆነ ማየት እንችላለን። ስለዚህ ብርሃን ዘእምብርሃን ማለት ይህ ነው። ከብርሃን የተገኘ ብርሃን ማለት ነው። ወይም ከፀሐይ ብርሃን ከክበል ፀሐይ እንደሚገኘው ነው። ለዚህ ነው 318 ሊቃውንት ከብርሃን የተገኘ ብርሃን ያሉት ማለት ነው። ያ እንግዲህ ከብርሃን የተገኘ ብርሃን፣ ይህ ማለት እንግዲህ ማን ነው ሊቀ ጳጳሱ ቴዎዶጦስ ይህን ኃይለ ቃል ሲናገረው ምን ይለዋል? ወልድ ዋህድ ወልድ ዋህድ ምን ይባላል አለ ብርሃን ይባላል። ወልድ ዋህድ ብርሃን ይባላል። ከብርሃን የተገኘ ብርሃን ከብርሃን በኋላ የተገኘ ነው አይባልም ማለት ነው። ከብርሃን የተገኘ ብርሃን ነው እንጂ አለ ከሰው ልጅ ከሰው የተገኘ ሰው ነው አደለም። ከብርሃን ደግሞ የተገኘ ብርሃን ይባላል። ስለዚህ እግዚአብሔር እንግዲህ ይህን የሚያስረዳው ምንድነው? እግዚአብሔር ወልድን ሲያስረዳ ነው ማለት ነው። ከብርሃን የተገኘ ብርሃን የሚለው ከብርሃን የተገኘ ብርሃን ከብርሃን በኋላ የተገኘ እንደዚህኛው አይደለም። ያ ብርሃን በተገኘ ጊዜ እሱ ከተገኘበት ብርሃን ጋር አንድ ሆኖ ዘወትር ሲበራ ይኖራል እንጂ ዘወትር ማለት ነው። ይህን ጊዜ ጠፋ የማይባል ብርሃንን ያገኘነው በማን ነው? በእግዚአብሔር ወልድ ነው። ምንን ድህነትን ገና በማይፀን እመቤታችን ይኩነኒ በከመት የለኝ እንዳለች በዛን ጊዜ እኛ ከሰይጣን ባርነት ነፃ መውጣት የጀመር ነው። ከዚያን ጀምረን ነው ማለት ጀምረን ከሰይጣን ማሰሪያ ወይም ከሰይጣን ወጥመድ እየነፃን የመጣን በማይፀን ሲዋሃድን የነበረው ጥንተ ጠላታችን ዲያብሎስ ከዛን ጊዜ ጀምሮ ነበር ማለት ነው። እንግዲህ ይኩነኒ በከመት የለኝ ሲባል ነው። ከዛም በኋላ ፍዳ የቀር ያ ማለት ምንድነው? ሴት ልጅ ስትፀንስ በማህፀኗ ይዋሃዳታል ማለት ነው። ይህ ይ ጠንካራና ወይም ኃይለኛ የሆነ ሰይጣን በማህፀን ይቆራኛል። ልጆችን ይቆራኝና አብሮ ያድጋል። በምን በማሕፀን ማለት ነው። በማሕፀን ይቆራኝና ይህ ልጅ አብሮ ማለት ይህ ሰይጣን አብሮ ይወለዳል። ከዛን በኋላ ይህ ልጅ ከተወለደ በኋላ ምን ያደርገዋል ማለት ነው። ይህ ሰይጣን ማለት ፀይረሞት ይዘዋል። ፀይረሞት ሲዘው ወንድ እስከ አርባ ዓመት ይዘዋል። ሴት ልጅ ደግሞ እስከ ሰማንያ ዓመት ፀይረሞት ይዛቸዋል ይዛችኋል ማለት ነው። እንደተወለዱ እኮ ነው። በዛን ጊዜ ይላል እናትና አባቶች ያ ልጅ ፀይረሞት ሲይዘው መቼም አያድግም። ፀይረሞት ሲይዘው ተልዎ ነፍሱ አይወጣም እስከ አርባ ቀን ማለት ነው። እስከ አርባ ቀን ሲንፈራገጥ ይሰነብታል። እስከ ማለት እስከ አርባ ቀን ይቆያል። ሴት ልጅ ደግሞ እስከ ሰማንያ ቀን ስትንፈራግጥ ስትንፈራግጥ ትቆያለች። ከዛን በኋላ ይላል ዘግተዋት ወይም ዘግተውት ይሄዱና በአርባ ቀኑ መጠው ይከፍቱታል። በዛን ጊዜ ይላል ሲንፈራገጥ መሬቱን ምሶ ምሶ ገብቶ ይላል የዚህ የመቃብር ያህል ምሶት ይገኛል ይላል። በጣም የሚገርም እና የሚደንቅ ነገር ነው። ሲያንፈራግጥ እኮ ነው ሲያንፈራግጠው ማለት ነው። እዚህ ሁሉ እኮ ጻይረሞት የዳንን ክርስቲያን እና ይህ እንደዚህ ሆና በአርባ ቀኑ ከዛም በኋላ አርባ ቀን ከሞላው በኋላ ይህ ሕፃን ነፍሱ ከስጋው ይለያያል ማለት ነው። ከዛን በኋላ ነው እንግዲህ እነሱም ያች ነፍስም እንግዲህ ወደ ፍርድ ቦታ ወይም ወደ ቦታዋ የምትሄድ ማለት ነው። ይህን ግብር ይህን ግብር እመቤታችን ይሁንልኝ፣ ይደረግልኝ ባለች ጊዜ ይላል በማህፀን መቆራኘት ቀርቷል። እዛም በኋላ ድህነት ተፈጽሟል ማለት ነው። እየዳነን እየዳነን ነው የመጣን። ከዛም በኋላ ስለዚህ ድህነትን የተደረገልን ከዛን በኋላ ነው ድህነት የተደረገልን በማን ነው? በወልድ ማለት ነው። ወልድ ከመቤታችን መጥቶ ሲዋሃድ ድህነት ተፈጸመልን ማለት ነው። ከዚህን ቀጥሎ ነው እንግዲህ መንፈስ ቅዱስ እንግዲህ የመንፈስ ቅዱስ እንዴት እንደሰረጸ ደግሞ እሱን እንመልከት። የሚሰርጸው ወይም የሚወጣው ከአብ ከአብ ነው አይደል? አዎ ከአብ ነው። ግን እንዴት ነው የሚወጣ ወይም ሰረፀ ስንል እንዴት ነው? አሁን ከአብ ሰረፀ እንላለን አይደል? እንዴት ሰረጸ? አሰራረጹት እንዴት ነው? ሰረፀ ማለት እንግዲህ ወጣ ማለት ነው አይደል? ከማን ከአብ ወጣ እንላለን። ወጣ ስንልስ እንዴት ነው? አዎ መንፈስ ቅዱስ ከአብ የሰረጸ መሆኑን መጽሐፍ ቅዱስ ደግሞ ያስረዳናል ማለት ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 26፣ ዳሩ ግን እኔ ከአብ ዘንድ አለ የምልክላችሁ አጽናኝ፣ እሱም ከአብ የሚወጣ የሰረጸ የእውነት መንፈስ በመጣ ጊዜ አለ እሱ ስለ እኔ ምን ይላል አለ ይመሰክራል። በዋናነት የምንይዘው ይህን ነው ማለት ነው ማለት ስለ እኔ እሱ ይመሰክራል። ስለማን እንዴት እንደሰረጸ እንዴት እንደወጣ እሱም ደግሞ የሚመሰክር ስለዚህ ነው ማለት ነው። ስለዚህ አባቶች በጸሎት ሃይማኖት በመንፈስ ቅዱስ እናምናለን። እሱም ጌታ ሕይወት ነው፣ ሕይወትን የሚሰጥ ከአብ የሰረጸ ከአብ እንግዲህ ከአብና ከወልድ ጋር እንሰግድለታለን እናመሰግንማለን ለማን ለመንፈስ ቅዱስ ማለት ነው። ከማን ጋር ከአብና ከወልድ ጋራ ማለት ነው። ከአብና ከወልድ ጋራ ይሰገድለታል፣ ይመሰገናልን፣ እንሰግድለታለን እንግዲህ። ይህን እውነት በጸሎታችን ስለዚህ ይህን በጸሎት እንድንመሰክር የሚያደርግን ይህን ነው ማለት ነው። ስለዚህ መንፈስ ቅዱስ ሰረጸ ብለን ስንጠራው ከዚህን ጀምረን ነው ማለት ነው። ይኸው እንግዲህ በዚህም እንጨርስ። ይኸው እንግዲህ ትንሽ ሰዓታችንም እንደሄድ። ይኸው እንግዲህ ትንሽ አንድ አስር ደቂቃ ጎድቻለሁ ማለት ነው። በዚህ እንጨርስ። ነገ ደግሞ በስላሴ ዘንድ መበላለጥ ወይም መቀዳደም አለን ወይም ጥያቄ ወይም እንደዚህ ጥያቄ ጠይቃለሁ ማለት ነው ማለት በዚህን ጥያቄ ወይም በዚህን መሰረት እንነሳና እንማማራለን ለማለት ነው። በዚህን እንጨርስ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።